ይህን ኪታብ ማነው እንድንቀረው እና እንድንማረው የተፈለገበት? ረመዷን ላይ ማለት ነው። ቅድሚያ ተምረን ውስጥ ላይ የሚሰሩ የሆኑ የኢባዳ ዘርፎችን እንድንፈጽማቸው ና እንድንተገብራቸው ነው ማለት ነው። ኸይረን ሸይኽ እብን ዑተይሚን ረሒመሁላሁ ተዓላ ያኒ ማለት ነው ሰላሳውን ቀን ሙሉ ማለት ነው ትምህርት የሰጡት ነው ለሰዎች ማለት ነው በየቀኑ ማለት ነው በየወሩ አንዳንድ ቀን እያደረጉ ማለት ነው ትምህርት የሰጡት የሆነና ያስተማሩት የሆነ ምንድነው? ኪታብ ነው ማለት ነው። በኪታብ መልኩ ወጥቶ ነው እንጂ በየቀኑ ማለት ነው የሰጡት የሆነ ምንድነው? ያስተማሩት የሆነ ትምህርት ነው። እና እንሻላ እሱን ማለት ነው የምንጀመረው የሆነ ማለት ነው። ሸኺዩ ማለት ነው ኪታቡን ሲያዘጋጁት ወይንም የኪታቡን ሲሰጡት ማለት ነው በዛው ማለት ነው በረመዷን በሚለው ማለት ነው ሲያሜ ነው ሲጀመሩ ማለት መጃሊሱ ሸህሪ ረመዷን ብለው በዚህ ሲያሜ ነው ማለት ነው የሰጡት መጃሊሱ ማለት መጅሊስ የሚለው ማለት ነው ጀምዕ ነው ማለት ነው። መጅሊስ ማለት አንዱ ነጠላ መጅሊስ ይባል። መጅሊስ ማለት ያው ቅማጤ ማለት ነው። ተቀምጠው ማለት ነው ትምህርትን የሰጡበትና የተማማሩት ማለት ነው። እንደዚህ ሐለቃ ማለት ነው ይሰሩ፣ ክብ ሰርተው ማለት ነው ያቀሯቸውና ያስተማሯቸው የሆነ ማለት ነው። ተቀማምጠው የሰጡት የሆነ ማለት ነው ደርስ ነው ትምህርት። እንግዲህ ሰዎች ማለት ነው በሚቀሩበት ሰተና በሚቀሩበት ሰዓትና ዓይል ምን ሲማሩ ሸኺዩ ማለት ነው ተቀምጠው እነሱም ከበው ማለት ነው ፊት ለፊት ማለት ነው ከሸኺዩ ፊት ማለት ነው ይማራሉና ልክ እንደዚህ አድርገው ማነው የሰጡት የሆነ ትምህርት ነው። ስለዚህ መጃሊሱ ማለታቸው የተፈለገበት ምንድነው? ተቀማምጠን ማለት ነው የሰጠናችሁ ትምህርቶችን ማለት ነው ትምህርቶችን በተመለከተ የምንማርበት የሆነ ርዕስ ነው ወይም ኪታብ ነው ብለው ሰይመውታል ማለት ነው። ሸህሪ ረመዷን ሸህሪ ማለት ወር ማለት ነው። ረመዷን ወር ውስጥ ማለት ነው፣ በረመዷን ወር ውስጥ ማለት ነው ተቀማምጠን የተማርናችሁ የሆኑትን ትምህርቶች የሰበሰበ የሰበሰበና አካቶ የያዘ የሆነ ኪታብ ነው አሉ። መጃሊሱ ማለት ተቀማምጥን የተማርናችሁ የሆኑ ትምህርቶችን አካቱና ሰብስቦ የተሰበሰበ ያዘ የሆነ ወይም ደግሞ ሰብስቦ ያቀፈ የሆነ ኪታብ ነው አሉ። ሸህሪ ረመዷን በረመዷን ወር ውስጥ ማለት ነው። ሸህሪ ወር ማለት ነው። ረመዷን በረመዷን ወር ውስጥ ማለት ነው። ተቀማምጠን የተማርናችሁ የሆኑትን ማለት ነው ትምህርቶችን አቅፎና አካቶ የያዘው የሆነ ኪታብ ነው ብለው ተናገሩ ማለት ነው። በዚህ ስያሜ ሰይመውታል። አላ ኩሊ ሃል የኪታቡ ስያሜ መጃሊሱ ሸህሪ ረመዷን ተብሎ ማለት ነው ይጠራል።

ች ማለት ነው እንደዚህ ነው። በጠቅላላ ለሙስሊሞቹ ለሙስሊማችሁም ሁሉ በጠቅላላ አላሁ ተባረከ ወተአላ ወንጀላቸውን ይቅር ይበላቸው ይማራቸው ብለው ተናገሩ ማለት ነው ኸይርን። ስለዚህ እዚህ ኪታብ አልተ ቤት ማን ነው አሽሽ መሐመድ ኢብኑ ሳሊህ አልኡሰይሚን ተብሎ ይጠራሉ ማለት ነው። ኪታቡ ስያሜው መጃሊሱ ሸህሪ ረመዷን ተብሎ ማን ነው ይጠራል ማለት ነው ኸይርን። ቀታ በሚጀምሩበት ሰዓት ያሉ ቢስሚላሂ ራህማኒ ረሒም ብለው ማለት ነው። ሊጀምሩ ነው ማለት ነው። ይህን ካየነና ቀታ ማለት ነው ወደ ሸህዩ ገለጻ እንመልከት። ቢስሚ ላህ ራማን ራሒም የሚለውን ትርጓሚ በተመለከተ ያው ብዙ ጊዜ ማለት ነው አንስተናል፣ ከብዙ ኪታቦች ላይ ማነው የቀራ ነው እና የተማሩ ነው። ቢስሚ ላህ ማለት በአላሁ ተባረከ ወተላ ስሞች በጠላላ በረካ ይፈልኩ ስሆነና እግዣኝ ፈልጌ መታገዝን ፈልጌ ቁርአተን ጀምራለሁ እንላለን። እነሱ ደግሞ ማለት ነው መጻፊን ጀምራለሁ ይላሉ ማለት ነው። ኢብኑ ዑሰይሚን ራሂመሁላሁ ተዓላ አርህማኒ ማለት የሰፊ እዝነ ባለቤት የሆነ አላሁ ተባረከ ወተዓላ እዝነትን ሰፊ ነው ማለት ነው። አርረሒም እንደዚሁ ደግሞ ማለት ነው ሩሑ የሆነ ማለት ነው እዝነቱን ወደ ፍጥሯኖች የሚያደርስበት የሆነ ስሙ ነው ማለት ነው ረሒም የሚባለው ረሕማን የሚባለው ደግሞ ማለት ነው አላሁ ተባረከ ወተዓላ አዛኝ ተብሎ የሚገለጽበት የሆነ ስም ነው ማለት ነው። ከይረን ሙቀዲማ ብለው ማለ ተናገሩ። ሙቀዲማ ማለት መግቢያ መንደርደሪያ ማለት ነው። ለኪታቡ መግቢያ መንደርደሪያ ብለው ተናገሩ ማለት ነው። ሙቀዲማ ማለት ለኪታቡ መግቢያ፣ መግለጫ፣ ገለፃ መስጫ ማለት ነው። ማብራሪያ ማለት ነው። ከይረን ስለዚህ ሙቀዲማ ብለው ተናገሩ።

አሉ ማለት ነው። ወነቱቡ ቱቡ እንመለሳለን። ደግሞ አሁንም ኢለይሂ ወደሱ ማለት ነው ወደ አላሁ ተባረከ ወተላ እንመለሳለን። ወንጀል በምንሰራበት ሰዓት ሰውነንና ማለት ነው ወደሱ ወደ አላሁ ተባረከ ወተላ እንመለሳለን። ማረነ ይቅር በለን ብለን እንማፀነዋለን ማለታቸው ነው። ወነዑዱ ቢላህ ወለ እንጠበቃለን። ቢላሂ በአላሁ ተባረከ ወታላ እንጠበቃለን። ምን ሹሩሪ ከተንኮሎች ማለት ነው። ሹሩር ማለት ተንኮሎች ማለት ነው። ነፍስ እንደሚታወቀው በመጥፎ ማለት ነው የምታዝ የሆነች ነፍስ ስላለች ማለት ነው። ሹሩሪ ከተንኮሎች ማለት ነው። አንፉሲና ከነፍሶቻችን ማለት ነው። ተንኮሎች ነፍሳችን ከምታመጣው ከሆነው መጥፎ ነገር በአላሁ ተባረከ ወታላ እንጠበቃለን ማለታቸው ነው። ብዙ ሸሮችና በብዙ መጥፎ ማለት ነው ስለምታዝ ማለት ነው

ከናም ወሚን ሰያአቲ ማለት መጥፎ ከሆነው ማለት ነው። አዕማሊና ስራችንም ሰይአ ማለት መጥፎ ማለት ነው። አዕማሊና ስራችን ማለት ነው። ከመጥፎ ስራችን ማለት ነው በአላሁ ተባረከ ወታላ እንጠበቃለን ብለው ተናገሩ። ቢመዕና ማለት ነው ወሚን ሰያአቲ አዕማሊና ማለት መጥፎ ስራችን። አንደኛው ተደጓሚ መጥፎ ስራ ከመስራት በአላሁ ተባረከ ወታላ እንጠበቃለን፣ አላህ ይጠብቀን ማለት ነው። ወይም ድሞ ማለት ነው። መጥፎ ስራ ሰውነንና ልንሰራ እንችላለን፣ ልንወርቅ እንችላለን። እና መጥፎ ስራ ከሰራን በኋላ ያነ መጥፎ ስራችን ማለት ነው በእኛ ላይ ከሚያደርስብን ከሆነው አደጋና መጥፎ ነገር አላሁ ተባረከ ወተዓላ ይጠብቀን ማለት ነው። የተፈለገበት በዚህ በሁለት ርጓይ ማለት ነው ይተረጉሙታል አይማዎች ማለት ነው። መን የህዲህላሁ አሉ መን የህድህላህ አላሁ ተባረከ ወተዓላ የመራ የሆነውን አካል እኮ ፈላ ሙዲለ አጥማሚ የለውም ለሁለቱ ማለት ነው የሚያጠመው አንድም አካል የለም ብለው ተናገሩ ማለት ነው። ወመን ዩድሊል እሱ አላሁ ስብሃነሁ ወተዓላ ደግሞ ያጠመመ የሆነውን አካል ማለት ነው አንተ ማለት ነው ቅም መንገድ አትመራም ያለው የሆነውን አካል ፈላ ሃድየ ፈጽሞ ማለት ነው የሚመራ የሆነ አካል የለም። ወደ ሀቁ መንገድ የሚመራው የለም ለሁለቱ ማለት ነው አንድም አካል ወደ ሀቁ ማለት ነው የሚያስገባው የለም አሉ

ባኒ የተከበሩ የሆኑ የአላሁ ተባረከ ወተላ ባሪያ እንደሆኑ ባሪያ ናቸው ብዬ የማይመለኩ የሆኑ ማለት ነው። አብዱሁ لا يعبد የማይመለኩ የሆኑ ባሪያ ናቸው ብዬ መሰከራለሁኝ። ወረሱሉሁ መልክተኛውም ናቸው ብዬ መሰከራለሁ። لا يكذبوا የማይስተባበሉ ማለት ነው ማለት ነው። ማስተባበል የማይቻል የሆነ የማይስተባበሉ የሆኑ ማኑ የተከበሩ የሆኑ መልእክተኛ ናቸው ብዬ መሰከራለሁ ማለት ነው። ሰለላሁ የአላሁ ተባረከ ወተላ ውዳሴ ማለት ነው። عليه በሱ ላይ በመልክተኛው ላይ ማኑ ይስፈናሉ። የአላህ ውዳሴ ማለት ነው። ከአላህ ዘንድ ሶላት ማለት ሰነ ስለሆነ ውዳሴ ስለሆነ የአላ ውዳሴ ማን ይጽደቃሉ ይ በሱ ላይ በመልክተኛው ላይእና ላ አሊ በቤተሰቦቻቸውም ላይ ማለት ነው። ወአስሓቢ በቤተሰቦቻቸው ሲባል የመልክተኛው ለይ ሰላን ቤተሰቦችን ማንኛውም አማኝ የሆነ አካል ማለት የመልክተኛው ቤተሰብ ተብሎ ይጠራል ማለት ነው። ወአስሓቢ በባልደረቦቻቸውም ማለት ነው። በሰሃቦቻቸውም ላይ የአላ ተባርከወላ ውዳሴ ይስፈንባቸዋሉ።

ሰሃቦችን ተከትያለሁ የሚለው በእውቀት ማለት ነው። የነሱ መንገድ ተምሮ ቀርቶ ሰሃቦችን በተከተለ በሆነ አካል ላይ ሁላ ማለት ነው። የአላሁ ተባረከ ወታላ ውዳሲ ይስፈናሉ ኢላ ዩሚዲን ያይ ኢላ ዩሚል ቂያማ ማለት ነው። ኢላ ድረስ ማለት ነው። ዩሚዲን እስከ ዩሚል ቂያማ ድረስ ዩሚል ቂያማ እስከሚመጣ ድረስ ሰሃቦችን በተከተለ በሆነ አካል ላይ የአላሁ ተባረከ ወተዓላ ውዳሴ ይስፈናሉ። ወሰለመ እንደዚሁ፣ አሁን ደሞ ሰላም ያደርጋቸው ከመጥፎ ነገርና አስከፊ ከሆነ ነገር ሁላ ማለት ነው። ተስሊመን ሰላም ማድረግን ሰላም ያደርግኔ ማለት ነው። ወሰለመ ማለት ሰላም ያደርጋቸው ተስሊመን፣ ሰላም ማድረግን ሰላም ያደርጋቸው ብለው ማለት ነው። ከሚጠላና ማለት ነው፣ መጥፎ ከሆነ ነገር ሰላም ያደርጋቸው ብለው ተናገሩ ማለት ነው። ኸይረን ይሄ ማለት ነው። ያው ኹጥበቱል ሐጀ ተብሎ ማነው ይጠራል። ነገር ግን አንዳንድ ጭማሮዎች ማለት ነው ጨምረውበታል፣ ሸኺዩ ከራሳቸው ማለት ነው። አማ ባዕድ ከዚህ በመቀጠል አሉ። አማ ባዕድ ማለት ከዚህ በመቀጠል አሉ። فهذه ብለው ማነው ይናገሩ ነው። አማ ባዕድ የምትለው ብዙ ጊዜ ማለት ነው አንስተናል። መጀመሪያ የተናገረው ዳውድ አለይሂ ሰላም ነው። ከመረጃ አንጻር ያው ኺላፍ ቢኖርበትም መጀመሪያ የተናገሩት ዳውድ አለይሂ ሰላም ናቸው። አማ ባዕድ የሚለውን ትርጉሙ ማለት ነው ያው ከዚህ በመቀጠል ማለት ነው ትርጉሙ فهذه እቺ ኪታብ እኮ አሉ ማለት ነው። እቺ ኪታብ የሚሉት ማለት ነው ከተጻፈ በኋላ ኪታቡን ከጨረሱ በኋላ ከሆነ ይሄ የተጻፈው ኪታብ ማለት ነው። ወይም ደግሞ ማለት ነው ኪታቡን ሳይጽፉት ገና እየጀመሩ ከሆነ አእምሯቸው ላይ ያሰፈሩትና ሊጽፉትን የፈለጉት የሆነውን ነገር ነው። ስለዚህ فهذه የሚለው እቺ ያሉት ወደ ኪታቡ ሊመለስ ይችላል። ይሄ ኪታብ አሁን ምንቀራው የሆነውን ኪታብ ሊሆን ይችላል። ከጻፉት በኋላ ከሆነ ይህን ሙቀድመውን ያዘጋጁት ከጻፉ በኋላ ከሆነ ማለት ነው ወይም ደግሞ ማለት ነው ገና እየጀመሩ ከሆነ ኪታቡን ሳይጽፉ ሙቀድማውን ገና እየጀመሩ ከሆነ አእምሮቸው ላይ እየሰፈሩ የሆነውን መጽሐፍን የፈለጉት የሆነውን ነገር ነው ይሄ ብለው እየተናገሩ ያሉት። ስለዚህ ፈሃድ ይሄ እቺ ኪታብ ቃሉ ይቺ አሁን ልንቀራት የተዘጋጀ የሆነችው ኪታብ መጃሊሱ ማለት ቅማጤዎች ናቸው፣ ተቀማምጠን ማለት ነው። ቁጭ ብለን ያስተማርኳቸውና ትምህርቶች ናቸው። ቁጭ ብለን የተመማረቹ የሆኑ ትምህርቶች ናቸው። ለሸህሪ ረመዳን ለረመዳን ወር ወንሙ በረመዳን ወር ማለት ነው። ለሸህሪ ማለት አይ ፊ ሸህሪ ማለት ነው ላሞ በማዕና ፊ እናደርግና ፊ ሸህሪ ረመዳን በረመዳን ወር ውስጥ ማለት ነው። ተቀማምጠን የተማማራችሁና ያቀርኋችሁ ያስተማርኳችሁ የሆኑት ማለት ነው። ምንድናቸው? ትምህርቶች ናቸው አሉ አልሙባረኪ ማለት የተባረከ የሆነ ያን ረመዳን ኸይረ ብዙ የሆነ ማለት ነው። ሙባረክ ማለት ኸይሩ የበዛ የሆነ ምክንያቱም በረመዳን ውስጥ የተለያየ ኸይር ማለት ነው ስላለበት ኸይረ ብዙ ይባላል ማለት ነው። እና በተባረከው በሆነው በረመዳን ወር ውስጥ ማለት ነው የተማማራቸው እና ተቀማምጠን ማለት ነው ከሙስሊም ከሆኑ ሰዎች ጋር ማለት ነው የተቀረነው የተማማርነው የሆኑ ትምህርቶች ናቸው አሉ። ተስተውዒቡ ከፊረን ምን አሕካሚ ስያሜ ወልቅያም አሉ እች ኪታብ ማለት ነው ተስተውዒቡ ማለት አይ ተጅመዑ ማለት ነው ተሰበስባለች ማለት ነው ይሄ ኪታብ የሰበሰበ ነው አሉ። እቺ ቁጭ ብለን የተማማራቸው የሆኑ ትምህርቶች ተስተውዒቡ ተጠቀለለ፣ አካታ ተይዛለች ትሰበስባለች አሉ። ከፊራን ብዙን ማለት ነው። ትሰበስባለች ብዙን ማለት ነው። ምን አሕካሚ ውስጥ ላይ ያለውን የጠቀሱትንና ያስተማሯቸው የሆኑትን ትምህርቶችን እየጠቀሱ ነው። ከሥራ ብዙውን ማለት ነው። ምን አሕካሚ ከፍርዳፍርዶች ማለት ነው። አሕካም ማለት ፍርዳፍርድ ማለት ነው። አስያሚ የጾምን ማለት ነው። ፍርዳፍርዶች ጾምን በተመለከተ የሚነሱ የሆኑ ፍርዳፍርዶችንና ሸሪዐዊ የሆኑ ብያኔዎችንና ገለጻዎችን አካተ የያዘች ናት አሉ ወልቅያሚ እንደዚሁ ማለት ነው። መቆምን በተመለከተ እንደሚታወቀው በረመዷን ወር ውስጥ ማኑ ከሚሰሩ ስራዎች ውስጥ ቅያም አለ። ሰላት ተተረውሒ ማለት ነው። ሰላት ማኑ ቁሙ የሚሰገድ ማለት ነው። ስለዚህ ወልቅያሚ ሰላት አተራዊሕ የተራዊሕን ሰላት አስሰጋገድን በተመለከተ የእሱን ፍርዳፍርድና አሕካምን አካታ ያዘችናት አሉ በብዙ ማለት ነው። ወዘካት የዘካንም ማለት ነው አሕካምን አካታ ያዘችናት አሉ። ስለ ዘካም ደግሞ በትንሹ ያወራሉ። ምክንያቱም ረመዷን ጋር በረመዷን ወር ውስጥ ከሚሰራ አንዱ ማለት ነው ዘካ ነው እና ማን ነው ዘካቱል ፊጥር የሚባል አለ እሱ ማለት ነው ስላለ የሚሰጠው ስንት ነው ለማን ነው የሚሰጠው የሚለው ነገር በጠቅላላ ያብራሩበታል ማለት ነው። ኸይረን እና እነዚህን ነጥቦች ማለት ነው አካታ የያዘች ክታብ ናት አሉ። ወማ ዩናሲቡ ይህም ብቻም ሳይሆን ደግሞ ወማ ዩናሲቡ ማለት የሚስማማ የሆነውንም ነገር አካታ ይዛለች። አልመቃመ ርእሱን ማለት ነው ርዕሱ ምንድን ነው? ስለ ረመዳን ነው አይደለ? ስለዚህ ረመዳንን በተመለከተ ማለት ነው ርዕሱን ማለት ነው የሚስማማ የሆኑ ነጥቦችን በተመለከተ في هذا الشهر ማለት በዚህ ወር ውስጥ ማለት ነው في هذا الشهر በዚህ ወር ውስጥ ማለት ነው ሊነሱ የሚገባቸውና ሊወሩ የሚገባቸው የሆኑ ነጥቦችን በተመለከተ አካቶ የያዘ ነው ማለታቸው ነው። አልፋዲሊ በላጭ በሆነው ማለት ነው ይሄ ወር ማለት ነው ፋዲልና የተከበረ ከሌሎች ወሮች ማለት ነው በላጭ በሆነው ወር ውስጥ ማለት ነው። እሱን በተመለከተ ትስስር ያላቸውና የሚያዙ የሆኑ ርዕሶችን አካታ ያዝሽና ታሉማን እቺ ክታ ማለት ነው። ስለዚህ እነዚሁ ላ ነጥቦች ማለት ነው ነው የምንማረው ማለት ነው። ስለ ጾም እንማራለን። ቂያምንን በተመለከተ ሶላት ተራዊህ አሰጋገድን በተመለከተ እንማራለን። ዘካንም እንደዚህ እንማራለን። እንደዚሁ ሁሉ ማነው ረመዷንን በተመለከተ የሚያዙ የሆኑ ነጥቦችን በረመዷን ውስጥ የሚሰሩ ዒባዳዎችን እዛ ውስጥ ማኑ ደግሞ እንመለከታለን። እንሻላ ወደ ውስጥ ማለት ነው ረተብቱሃ ማለት ተሯዋን ጥብቄ አስቀምጨታለሁ አሉ። ረተብቱሃ እነዚህን ማለት ነው አሕካሞችና ፍርዳፍሮች አዘጋጅቻታለሁ ተራ ጥብቄ አሉ። አላ መጃሊሳ አሉ አላ ላይ ማለት ነው መጃሊሳ ማለት በትምህርቶች ላይ ማለት ነው። በትምህርቶች ላይ ቁጭ ብለን በተማማርናቸው በሆኑ ትምህርቶች ላይ የውሚየቲን ቀናዊ የሆኑ ማለት ነው በቀን ቀን ቀን ማለት ረመዷን ቀን ላይ ማለት ነው። ያስተማሯቸው አለ አይደለ ቀናው የሆኑ ማለት ነው። በቀን የተማማራቸው የሆኑ ማለት ነው ትምህርቶችንና አው ወይም ደግሞ ለይሊየቲን ሌሊት ላይ ማለት ነው። ምሽት ላይ የተማማራቸው የሆኑ ማለት ነው ትምህርቶችን ማለት ነው። በተራ አስቀምጫቸዋለሁኝ አንድ ቀን፣ ሁለት ቀን፣ ሶስተኛው ቀን፣ አራተኛው ቀን በየቀኑ ማለት ነው ያስተማሯቸው የሆኑትን ማለት ነው። ቀንና በቀኑ ክፍልና በሌሊቱ ክፍል ያስተማርኳቸውን ተራውን ጥብቄ ማለት ነው አስቀምጫቸዋለሁ ብለው ናገሩ ይን ይህን የምናገሩት ዕብንሴምን ናቸው ማለት ነው የኪታቡ ባልተ ቤት ማለት ነው ከዛ ቀጠሎ ምን አሉ ኢንተከብቱ ከራን አሉ ኢንተከብቱ ማለት አይ እክተርቱ ማለት ነው መርጭ አለሁኝ አሉ ከራን ብዙውን ማለት ነው መርጨዋለሁ አሉ ሚን ኮጦቢሃ እዚች ኪታብ ላይ ማለት ነው እዚች ኪታብ ውስጥ ያለው የሆኑ ሁጥባ ማለት ነው ሁጥባ ማለት ቅድሚያ በማንኛውም ማመጨም ማለት ነው ቅርአት ሊሰጥ ሲል ዝም ብሎ ቅርአት አይጀመር ማለለ እነ አልহামዱሊላሂ ነህመዱሁ ወነስተዒኑሁ ይባላል አይደል እያለ ነው ሲጀመር በማንኛውም ሁሌ ቁርአት ሲጀመርኩ እንደዛ እንላለን አይደል ልክ አሁንም ይሄን kitab ማን ነው በይቀኑ በመጀመሪያው ቀን ሁለተኛውም ቀን ሶስተኛውም ቀን ላይ ማለት ነው በሚያስተምሩበት ሰዓት ኹጥባላችሁ መጀመሪያ ማለት ነው አልহামዱሊላሂ ረቢ ማን ብለው የሚጀምሩት ነው ኹጥባለ እና ዛቦታ ላይ انتخبت ማለት ብዙውን ማለት ነው مرچوالهوኝ ከራሳቸው ሳይሆን መርጠውት ነው ማለት ነው። ሚን ኹጦ ቢሃ እዚች ኪታብ ላይ ማለት ነው ያለው የመጀመሪያው ሁጥባ ማለት የቅርአቱ መክፈቻ ማለት ነው። የቅርአታቸው መክፈቻ የሆነው ምክር ማለት ነው። ያንን መርጬዋለሁ አሉ ከማን ሚንኪታቢ ከመጽሐፍ ማለት ነው። በራሳቸው ሳይሆን ያዘጋጁት ከመጽሐፍ ያለውን ንቅል አድርገው ከዛ አምጥተው ነው ማለት ነው እዚህ ኪታብ ላይ ያሰፈሩት ማለት ነው።

ማስተካከል የሚያስፈልገው ነገር ካለ ከማስተካከል ጋር እዛ ኪታብ ማለት ነው። ሁጥባውን አምጥቻለሁኝ አሉ። ወአክሰርቱ አብዝቻለሁ ደግሞ አሉ። አብዝቻለሁ ፊሃ እዚህ ኪታብ ውስጥ ማለት ነው። እዚህ መጃሊሱ شهر رمضان ተብሎ በሚጠራው ሆኖ ኪታብ ውስጥ አብዝቻለሁ አሉ። ምን ዚክሪ ከማውሳት ማለት ነው። ቢመዓና ማውሳትን ማለት ነው። አብዝቻለሁ አሉ። አልአሕካሚ ፍርዶችን ማለት ነው። ፍርዳ ፍርዶችን ብዙ ስለጾም የተለያዩ ህክሞችን እንመለከታለን። ብዙ ነጥቦችማ ነው ያነሳሉ። የተለያዩ አህካሞችን ማለት ነው በማውሳት ማለት ነው አብዝቻለሁኝ በብዛት ጠቅሻለሁ አሉ። ወአዳቢ እንደዚሁ ማለት ነው ስነስርዓቶችን በተመለከተ ሰውየ ጾም በሚጾምበት ሰዓት ስነስርዓት መላበስ አለበትና እነዛን ማለት ነው ረመዷን ላይ ሊላበሳቸው የሚገቡ የሆኑ ስነስርዓቶችን በተመለከተ አብዝቼ ጠቅሻለሁ አሉ። ለምንድን ነው እንደዚህ ያደረጉት? አህካሙን እና አደቦችን የጠቀስኩት ለምንድን ነው አሉ። ለሓጀት እናስ ኢላ ዛሊካ አሉ ለሓጀቲ ስለሚያስፈልግ ነው አሉ። አናሲ ሰዎች ማለት ነው ስለሚያስፈልጋቸው ነው። ኢላ ዛሊካ ወደዚህ ማለት ነው አናስ ሲባል የተፈለገበት ሙስሊሞችን ነው እንጂ ማለት ነው ከሃዲያኖች፣ ካፌሮች ናቸውና እነሱ አካሙን አወቁም አላወቁም አደቡንም አወቁም አላወቁም ምንም አረግላቸው ስለማይጽቡ ማለት ነው። ስለዚህ ዚ ላይ ለሓጀት እናስ የተፈለገበት አይ አልሙስሊሚን ማለት ነው ሙስሊሞች ስለሚፈልጉ ኢላ ዛሊካ ማለት አይ ኢለል አህካሚ ወለ አዳብ ወደ ፍርዶቹ ፍርዶቹና ወደ ስነ ስርዓቶቹ ረመዷናዊ የሆኑ ፍርዳ ፍርዶችንና ረመዷናዊ የሆኑ አደቦችንና ስነ ስርዓቶቹን ወደ ማወቅና ወደ መማር ሰዎች ሀጃ ስላላቸውና ፍላጎት ስላላቸው ያን ቀስቀሶኝ ማለት ነው። የተለያዩ ፍርዳ ፍርዶችንና አደቦችን ጠቀሻለሁ አሉ። ወሰመይቱ ጠርቸዋለሁ አሉ። መጃሊሱ ሸህሪ ረመዷን ብዬ ጠርቸዋለሁ አሉ። አያችሁት፣ የኪታቡ ሲየሚን ምን ይባላል? መጃሊሱ ሸህሪ ረመዷን ረመዷን ውስጥ ማለት ነው ተቀማምጠን የተማርናቸው ትምህርቶች በሚል ስያሜ ሰጨዋለሁ ብለው ተናገሩ ማለት ነው። خيرا وقد سبق بارقط ማለት ነው አልፋላሉ። وقد بارقطም ማለት በርግጥም ማለት ነው ቀድሞ አላሉ ያኒ ይሄ كتاب ከመታተሙ በስተፊት وقد سبق ማለት በርግጥም ቀድሞ አላሉ። አንጡቢع ማለት ነው መታተሙ ማለት ነው መታተሙ ቀድሞ አለ عدة مرات عدة ማለት ጊዜ ማለት ነው። መራት ብዙ ጊዜ ማለት ነው። መታተሙ ቀድሞ አላሉ አሁን የምንቀራውን የያዝኑ የሆነውን ማለት ነው ኪታብ ከዚህ ህትመት በስተፊት ብዙ ጊዜ ታትሞ ይሄ ኪታብ ተሰራጭቷል አሉ። ተግባባን አይደለ አሁን እኛ በእጃችን ያለው ወይም ደግሞ እየቀረ ነው ያለው ኪታብ አዲስ የሆነ ትም ነው ከዚህ እትም በስተፊት ብዙ ጊዜ መታተሙ ቀድሟል አሉ። ወቀር ሰበቀ በእርግጥም ቀድሟል አለፈ አላሉ። አንጡቢዓ ከታተመ ማለት ነው። ዒደ ተመራት ብዙ ጊዜ ማለት ነው። ታተሟል አሉ። ማዕና የታተመ ማለት ነው። ለሙስሊሞች ተስተላልፈ አላሉ። ثم ከዛም በኋላ አሉ። በዳ አይ ظهر ማለት ነው። ግልጽ ሆኗል ሊ ለኔኩ ማለት ነው። ግልጽ ሆኖልኛ አላሉ። ብዙ ጊዜ እየታተመ ከወጣ በኋላ ከተሸጠ በኋላ ማለት ነው። ብዙ ጊዜ ኪታቡ በሙስሊሞች እጅ ከተሰራጨ በኋላ ሱመ፣ ከዛ በኋላ አሉ በዳ ሊ በዳ ማለት ግልጽ ሆኗል። ሊ ለእኔ እኮ ማለት ነው። ግልጽ ሆኖልኛል አሉ ግልጽ ሆኖ ታይቶኛል አሉ። አን ኡዓልለቀ ላብራራ ማለት ነው። ትንሽ ማብራሪያ ማለት ነው ልሰጥ። አለይሂ በዚህ በኪታቡ ላይ ማለት ነው። ትንሽ ማብራሪያን ልጨምር ማለት ነው ፈለግኩኝ። ግልጽ ሆነልኝ አሉ ቢሲፈቲን በባህሪ ማለት ነው ሲያብራሩ ታዳ ቢሲፈቲን በባህሪ በቅርጽ ማለት ነው። ሙኽተሰረቲን አጥር መጠን ባለ በሆነ ገለጻ ማለት ነው አጥር መጠን በሆነ ባለ ሁኔታ ትንሽ ማብራሪያ ማለት ነው። የሚያስፈልግበት ማብራሪያ የሚያስፈልግበት ቦታ ላይ በትንሹ ማለት ነው ለማብራራት ፈለግኩኛሉ። አብራር አብራርቻለሁ ማለታቸው ነው። ኸረን وتخريج احاديثه ማለት ነው وتخريج ማለት እንደዚህ ማለት ነው ካስተካክለው ውስጥ ማለት ነው አሁን የያዝኑን የሚለየው ይህ ህትመቱ የያዝኑን ኪታብ የሚለየው ምንድን ነው? ወተኽሪጂ አውጥተው አውጥቻለሁ አሉ ሐዲሲሂ እዚህ ኪታቡ ላይ የጠቀስኳቸው የሆኑ ሐዲሶችን አስጠግቻለሁ። አስተላ እኔ አውጥቻለሁ አሉ ነው አወጡት ቢመዕና ማለት ነው። ይህን ሐዲስ ኢማሙ አልቡኻሪ ዘግቦታል፣ ሙስሊም ዘግቦታል፣ እንትና ዘግቦታል እያልኩኝ ነአም

እንደዚህ ደግሞ ማለት ነው። አስጠግቻለሁ ደግሞ ጭምር ያለሁ አሉ። ማ ራአይቱሁ የተመለከትኩት የሆነውን ነገር ማለት ነው። ማ ራአይቱሁ የተመለከትኩትና ያየሁት የሆነውን ነገር ጭምር ያለሁ ሙህታጅን፣ የሚያስፈልግ ሆኖ የተመለከትኩትን ማለት ነው። ያስፈልጋል ብዬ ያየሁትን ጭምር ያለሁ አሉ። ወደት ኢላ ኢዷፈቲን ወደ ጭማሬ ማለት ነው። ጭማሬ ያስፈልጋል ብዬ ያሰብኩትን ሐሰብኩበት ቦታ ላይ ማለት ነው። ጨምር ያለሁ አሉ። እዚህ ቦታ ላይ መጨመር ያስፈልገዋል ያልኩትን ጨምር ያለሁ አሉ። በፊት የለለ

ያለፈ አለ ታትሞ የወጣውን ይህ እንኳን አያስፈልግም ብዬ ያልኩትን እዚህ ከአሁን ከያዝኑ ከሆነው እትማትና ከዚህ ከያዝኑ ኪታብ ላይ ጥያለሁ አሉ። የለም አሉ ኸይረን ሙስተግነን ማለት ሚብቃቃ አላስፈላጊነቱ የታየኝን ማለት ነው። ዋሓፉ ጥያለሁ አሉ መራእይትሁ የተመለከትኩትንና ያየሁትን ያሰብኩትን ማለታቸው ነው። ሙስተግነን አንሁ ከእሱ ማለት ነው። እንብቃቃለን ይህ አያስፈልግም መደጋገም ነው ብዬ ያየሁትን ጥየዋለሁ፣ ውድቅ አድጌዋለሁ አሉ። ወህወ ይሄ ግን ማለት ነው የጣልኩት ነገር አሉ። ወህወ ማለት የጣልኩት ነገር ውርቅ ያደረግኩት ያስቀረሁት የሆነው ነገር የሴሩን በጣም ቀላል ነው አሉ። ትንሽ ነው አሉ። የሴሩን ማለት ትንሽ ነው፣ ብዙ አልጣልኩም አሉ። ላዩ ሎ ፈጽሞ ማለት ነው፣ አያጓድልም ማለት ነው። አያጓድልም ውርቅ አደርግም። ናም ቢመቅሱዲ እሳቦቱን ማለት ነው አልኪታብ የዚህን የመጃሊስ ሻህሪ ረመዷን የተፃፈበት የሆነውን አላማ ውርቅ አደርግም አሉ። ቢመዕና አያጎድልም አንዳንዶቹ ማለት አሁን ለምሳሌ ኪታብ ላይ ብዙ አልጣልኩም ማለታቸው ነው። ብዙ ቢጣል የሚያጎድል ይመስል ነበር። ነገር ግን ብዙ አልጣልኩም ያኒ ወህየሲር የሂማኑ የጣልኩት ነገር በጣም ቀላል ነው፣ ትንሽ ነው አሉ ላዩኺሉ አያገልም ቢመዓና አያስገልልም፣ ወይም ደግሞ አይቀንስም። ቢመቅሱዲ እሳቦትን አልክታብ የክታቡን እሳቦት ቢመዓና ስለረመዷን መነገር ነው የተፈለገበት ይህን የተፈለገበት የሆነ ዓላማ፣ የሚጋጭ የሆነ አጣጣልን አይደለም የጣልኩት አሉ። ቢምዓና ነው እንጂ ከዚህ ከረመን ወር ጋራ ትስስር ያለውን ነገር ሙሉ በሙሉ ማለት ነው አድርገዋለሁ አሉ ጠቀሸዋለሁኝ አልጣልኩም ማለታቸው ና አስአሉላህ አላሁ ተባረከ ወታላን ጠይቃለሁ አሉ ተዓላ ከፍ ያለውን አላሁ ስብ ላን ጠይቃለሁ አሉ አንየጅዓለ እንዳደርግ እንዳደርግንጠይቃለሁኝ ዓመልና የኛን ስራ ማለት ነው ይህን ስራችንን ማለትነው እንዳደርግልን እጠይቀዋለሁ አሉ ካሊሶን የጠራ እንዳደርጋሉ ካሊሶን ማለት ጥርት ያለ እንዳደርገው ላ ለአላሁ ተባረከ ወተዓላ የጠራ እንዳደርገው ማዕና ማለት ነው። ላ ለአላሁ ስብሃነሁ የጠራ እንዳደርገው ማለት ነው። ማለምን ማለት ነው። ይህን ማለትውሰላሳውን ማለት ነው። እንትኖችን ሳስቀምጥ ለይውልኝ ለዩስሙልኝ አዋቂ ምናምን እንድባል ሳይሆን እንዱ ጥርት ያለ ኢኽላስ እንዲሰጠኝ። ምክንያቱም ማንኛችንም ስንቀራም ሆነ ማንኛውንም ዒባዳ ስንሰራ ኢኽላስ ማለት ነው ከለለን ስራችን ባጢል ነው የሚሆነውና خالص لله አላህ ማለት ነው ጥርት ያለ እንዳደርግልኝ አሉ። ወይን ፈዓ እንድጠቅም ማለት ነው አላሁ ተባረከ ወታላ እንጠይቃለሁኝ አሉ። ቢሂ በዚህ በኪታቡ ማለት ነው። ሰዎችን እንዲጠቀም ማለት ነው፣ ሙስሊሞችን እንዲጠቀሙበት ጠይቀዋለሁ አሉ። እነሁ እሱኮ ማለት ነው አላሁ ሱብሃነሁ ወተዓላ ጀዋዱን ማለት አይ ከቲሩል ጁዲ ማለት ነው፣ ልግስናው በጣም ብዙ ነው ማለት ነው። በብዛት የሚለግስና ለጋሽ የሆነ ነው። ከሪሙን አንድ ነው ማለት ቸር የሆነ ጌታ ነውና፣ እነሁ እሱ አላህ ጀዋዱን ለጋሽ ነው፣ ከሪሙን ቸር ነውና፣ በቸርነቱና በለጋስነቱ ይሄን ኪታብ ማነው ሙስሊሞች እንዲጠቀሙበት እንዳደርግልኝና ለኔም ማለት ነው ይሄን ኪታብ ሳዘጋጅ ኢኽላስ እንዲሰጠኝ አላሁ ተባረከ ወተዓላን ጠይቃለሁ ይብለው